ሰላም ሰላም እንዴት ናችሁ? ባላችሁበት እግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። ዛሬ ደግሞ የጀመርነውን ርዕስ በጥቂቱም ቢሆን ለመቀጠል መጥቻለሁ። እንግዲህ ኃጢአት ምንድን ነው የሚል ርዕስ አብረን እያየን ያለ ነው። እሱኛውን ርዕስ ዛሬ ደግሞ ስለ መስዋዕት አይነቶችና ስለ ኃጢአት ውጤት ምን እንደሆነ የምናይ ነው የሚሆነው። በተለያዩ የኃጢአት ድካም ውስጥ ያላችሁ፣ በፍርሃት ውስጥ ያላችሁ እግዚአብሔር ከኔ ጋር እንዴት ነው አብሮ የሚሄደው እግዚአብሔር ይወደኛል ወይ በማለት በአእምሮ ጸጸት ወቀሳ ውስጥ ያላችሁ ይህንን ቃል ደጋግማችሁ ስሙት። እግዚአብሔር አምላክ በቃሉ ይቀድሳል። መጽሐፍ ስናገር ቃል እውነት ነው። በእውነት ቀድሳቸው ተብሎ ተጽፏል። ስለዚህ አሁን በግ ታርዶ ዋኖስ ታርዶ ሳይሆን ነፍሳችን የምትቀደሰው የእግዚአብሔርን ቃል እየሰማን ነው፣ ህሊናችን የሚታጠበው። ስለዚህ ይህንን ቃል በደንብ እንድሰሙ ግብዣዬ ነው። አሁን ወደ መልእክቱ እንሄዳለን። እንግዲህ እዚህ ጋር እንደምታዩት የኃጢአት ውጤት ወይም ደሞዙ ምንድን ነው? አንድ ሰው ኃጢአት ከሰራ የሚከፈለው ደሞዙ ምንድን ነው? ስለ ኃጢአት ውጤት ወይም ደሞዝ ሞት ስለመሆኑ ለመጀመሪያ ጊዜ የተናገረው የሰው ልጅ ሳይሆን እግዚአብሔር ነው እ ጳውሎስ ሳይሆን እግዚአብሔር። ጳውሎስም ከእግዚአብሔር ሰምቶ ነው የተናገረው። ዘፍጥረት ምዕራፍ 2 ቁጥር 16 እስከ 17 ላይ እግዚአብሔር አምላክ ሰውን እንዲ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለ፣ ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላ ከእርሱ በበላ ቀን ሞትን ትሞታለና። ስለዚህ ኃጢአት ወይም አመፃ የጀመረው ፍሬዋን በመብላት ነው። ፍሬዋን በበላ ጊዜ፣ ደግሞ አመፃ በመጣ ጊዜ፣ ኃጢአት በመጣ ጊዜ ደግሞ በእርግጥ ሞትን እንደሚሞት ለመጀመሪያ ጊዜ የተናገረው እግዚአብሔር ነው። የክርስቶስ ምሳሌ የሆነውን የእንስሳት መስዋዕት ለመጀመሪያ ጊዜ ስለ ሰው ኃጢአት እንስሳ የገደለው እግዚአብሔር ነው። አንዳንድ ሰዎች ኢየሱስ ክርስቶስ ስለ እኛ ኃጢአት ሞተ ብለን ስናወራቸው፣ እንዴት እንዴት ሰው ስለ ሰው ይሞታል የሚሉ አሉ። እነሱ ስለ መስዋዕት ስለማያውቁ፣ የኃጢአትን ደሞ ስለማያውቁ ነው። ስለዚህ የኃጢአትን ደሞዝ የማያክሰው ስለ መስዋዕት የማያክሰው ስለ ኢየሱስ ክርስቶስ ሞት መከራከር አይችልም። ማለ አይኑ ተዳፍኖ አይኑ ተዘግቶ ካልሆነ በስተቀር እግዚአብሔር የእግዚአብሔርን አሰራን ሲቶ ካልሆነ በስተቀር የኢየሱስ ክርስቶስን ሞትና ትንሳኤ ልክደው አይችልም። ሶ ለመጀመሪያ ጊዜ እንስሳ ይገደው፣ ለምንድን ነው እንስሳ የሚሞተው? ለምንድን ነው የሚታረደው ብለን ከጠየቅን ለመጀመሪያ ጊዜ የኃጢአት ደሞዝ ሞት ስለሆነ እንስሳ በመግደል የአዳምንና የሔዋንን ቆዳ ቁርበት ያለበሰው እግዚአብሔር ነው። በዘፍጥረት ምዕራፍ 3 ቁጥር 21 ላይ እግዚአብሔር አምላክም ለአዳምና ለሔዋን ለሚስቱ የቁርበትን ልብስ አደረገላቸው፣ አለበሳቸው። ቁርበት ያለ እንስሳ አይመጣም። ስለዚህ የሆነ እንስሳ ሞተዋል ማለት ነው። አለበሳቸው ነገር ግን ያለምንም መስዋዕት አዳም ይቅርታ ጠይቆ ወደ ገነት ተመልሶ ገባ የሚል አስተምህሮ መጽሐፍ ቅዱሳዊ አይደለም። አንዳንድ ሰዎች ይቅርታ ጠይቆ አዳም ወደ ገነት ተመለሰ ይላል። እንዴት ነው የተመለሰው? እንዴት ነው? እግዚአብሔር አንድ ቀን በመለኮታዊ ቅድስና እንደሚያለብሳቸው በክርስቶስ እንደሚያለብሳቸው ተስፋን ነው የሰጠው። ተስፋን ነው የሰጠው። ያ ማለት አዳም ያንን ተስፋ በመቀበል አምኖ ድኗል። አዳም ለዚህ ነው ለሴቲቱና ለእባቡ ባንተና በሴትቱ መካከል ጠላትነትን አደርጋለሁ፣ ከእርሷ የሚወለደው እርሱ ራስን ይቀጠቅጣል ብሎ ለሄዋን ስለ ሄዋን ለእባቡ ሲናገር አዳም ሰማ። አዳም ሰማ። ሰማና መጀመሪያ ሄዋን ስትፈጠር ሴት ትባል ብሎ ነው የሰየው ከዛ ሄደና ምን አለ፣ ከዚህ በኋላ ስምሽ ሄዋን ነው ብሎ ሰየመ። ሄዋን ማለት የሕያዋን እናት ማለት ነው። ካንቺ ውስጥ የእባቡን ራስ የሚቀጠቅጥ ይወለዳል ብሎ አየ፣ በእምነት ተረዳ። እግዚአብሔር ካወራው ቃል ተነስቶ አመነ አዳም እግዚአብሔር። ስለዚህ የሕያዋን እናት ብሎ ሄዋን ብሎ ሰየማት ማለት ነው። አዳም ፈጥኖ የሚርቀውን የሃይማኖት ምሳሌ ፈጥኖ የሚደርቀውን የሃይማኖት ምሳሌ የሆነውን ቅጠል ራቁትነቱን ሲያገለድም፣ እግዚአብሔር የክርስቶስ ምሳሌ የሆነውን የእንስሳ ቁርበት አለበሳቸው። ስለዚህ ሃይማኖት አሁን ዛሬ ዛሬ የሆነ መልካም ነገር በማድረግ የተሸፈነ ይመስላል። በቃ በእግዚአብሔር ፊት የመቆም ድፍረት ያለው ይመስላል። ውሸት ነው። ተመልሶ ይደርቃል። ቅጠል ነው እሱ። ተው እሱ ቅጠል ነው። ሙሉ በሙሉ እኛን በእግዚአብሔር ፊት እንድንቆም ድፍረት የሚሰጠን የኢየሱስ ክርስቶስ የመስዋዕት ሠራል። ለዚህ ነው በስጋው ተሸፍነን ወደ አብ መግባት ድፍረት አለን ይላል። ከዚህ ጊዜ ጀምሮ የኃጢአት ደሞዝ ሞት መሆኑን የተረዱ ሰዎች በኃጢአታቸው ምትክ እንስሳ ገለው መስዋዕት ያቀርቡ ነበር። ምክንያቱም እንስሳ አውቀው ኃጢአትን ስለማይሰሩ። ለምሳሌ አቤል አቤልም ደግሞ ከበጎቹ በኩራትንና ከስቡ አቀረበ እግዚአብሔርም ወደ አቤልና ወደ መሥዋዕቱ ተመለከተ ዘፍጥረት ምዕራፍ አራት ቁጥር አራት ላይ ኖህ ዘፍጥረት ምዕራፍ ስምንት ቁጥር ሀያ እስከ ሀያ አንድ ላይ ኖህም ለእግዚአብሔር መሰዊያን ሠራ ከንጹም እንስሳ ሁሉ ከንጹም ወፎች ሁሉ ወሰደ በመሰውያውም ላይ መሥዋዕት አቀረበ። እግዚአብሔርም መልካሙን መዓዛ አሸተተ። እግዚአብሔርም በልቡ አለ ምድርን ዳግመኛ ስለ ሰው አልረግምም የሰው ልብ ሐሳብ ከታናሽነቱ ጀምሮ ክፉ ነውና ደግሞም ከዚህ ቀድሞ እንዳደረግኩት ሕያዋንንን ሁሉ እንደገና ገና አልመታም። አብርሃም እግዚአብሔርም ለአብርሃም ተገለጠለትና ይችን ምድር ለዘርህ እሰጣለሁ አለው። እርሱም ለተገለጠለት ለእግዚአብሔር በዚያ ስፍራ መሰዊያን ሰራ። መሰዊያን የሰራው እንግዲህ ለመሰዋት ነው። እዚህ ጋር አብርሃም ያው ጣዖት ከሚመለክበት አካባቢ ስለሆነ የወጣው ገና እንዶ በደንብ አልተረዳም። ገና ስለ መስዋዕት ምን እንደሆነ በደንብ አልተረዳም። እዚህ ጋር ከዛ ይቀጥል አብርሃምን ዘፍጥረት 13 3 እስከ 4 ላይ ከአዜብ ባደረገው በጉዞ ወደ ቤተል በኩል ሄደ። ያም ስፍራ አስቀድሞ በቤተልና በጋይ መካከል ድንኳን ተክሎበት የነበረው ነው። ያም ስፍራ አስቀድሞ መሰዊያ የሰራበት ነው። በዚያም አብርሃም የእግዚአብሔርን ስም ጠራ። እዚህ ጋም ኤሎሂምን ጠራ። ኤልሻዳይን፣ አዶናይ የሆነውን አምላክ ጠራ። ጣዖት አደለም የጠራው፣ ሌላ አምላክ አደለም የጠራው፣ ኤሎሂምን ጠራ። እሺ ዝቅ ብሎ ዘፍጥረት 22 ላይ አብርሃም ዓይኑን አነሳ፣ በኋላውም እነሆ አንድ በግ በዱር ውስጥ ቀንዶቹም በአጽ ሳበቅ ተይዞ አየ። አብርሃምም ሄደ፣ በጉንም ወሰደው፣ በልጁም ፈንታ መስዋዕት አድርጎ ሰዋው። አያችሁ ዝጋ እንግዲህ የኃጢአትን መስዋዕት እግዚአብሔር ለዓለም ሁሉ ኃጢአት ኢየሱስን እንደሚሰዋ ዝጋ እያሳየ ነው። ልጁን ነው ሰዋ ያለ። ይስሐቅን ነው ሰዋ ያለው ግን እግዚአብሔር ተው ለኔ እንደሚሰጥ አቃለው፣ አለ እና በጋ አዘጋጀ። በጉን አረደ ማለት ነው። ኢዮብ ኢዮብም በአብርሃም ዘመን ከነበሩ ሰዎች መካከል አንዱ እንደሆነ ነው አንዳንድ ታሪክ የስነመለኮት መለኮት ታሪክ አጥኚዎች የሚናገሩ እና ኢዮብ የነበረውም ደግሞ በዛ ዘመን ነው እና በጥንቱ ዘመን ነው የነበረው። በዛም ዘመን የግብዣውም ቀኖች ባለፉ ጊዜ ኢዮብ ምናልባት ልጆቼ በድለው እግዚአብሔርንም በልባቸው ሰድበው ይሆናል ብሎ ይልክና ይቀድሳቸው ነበር። እንዴት ነው የሚቀድሰው? ኢዮብም ማልዶ ተነሳ፣ እንደ ቁጥራቸው ሁሉ የሚቃጠል መስዋዕት አቀረበ። እንዲሁ ኢዮብ ሁልጊዜ ያደርግ ነበር። በያንዳንዱ ቀን በየማለዳው እየተነሳ እንስሳ ያርድ ነበር። ለምን? የኃጢአት ደሞዝ ሞት ስለሆነ። እንግዲህ ገና የመስዋዕት ስርዓት አልተደራጀም። አስቡ እንግዲህ። ስለዚህ የኃጢአት ደሞዝ ሞት ነው። ወገኖችም፣ ሌላው ያዕቆብ ያዕቆብም በተራራው ላይ መስዋዕትን ሰዋ፣ ወንድሞቹንም እንጀራ እንዲበሉ ጠራ። እነርሱም እንጀራን በሉ፣ በዚያም በተራራ አደሩ ለፍጥረት ስለዚህ መስዋዕትን ሰዋ ይላል። እዚህ ጋር ያዕቆብም በተራራው ላይ መስዋዕትን ሰዋ ይላል። በሙሴ ጊዜ እግዚአብሔር የተደራጀን የመስዋዕት ስርዓት ሰጥቷል። መሲና ተራራ ዘላለማዊ ግን አልነበረም፣ በኢየሱስ ስለሚቀርብ መስዋዕት ጥላ ነበር እንጂ። ታዲያ ለሙሴ በተሰጠው የመስዋዕት ስርዓት የኃጢአት ብቻ አይደለም የኃጢአት መስዋዕት ብቻ አይደለም። አሁን የአምልኮ የህብረት እግዚአብሔር ደስ እንድሰኝ መስዋዕቶችን በተደራጀ መልኩ ለሙሴ ይሰጠዋል፣ መገናኛ ድንኳንን እንዲሰራ ካዘዘው በኋላ ማለት ነው። የመስዋዕቱ አይነቶች እነዚህ ናቸው። አንደኛው የሚቃጠል መስዋዕት በርን ኦፈሪንግ ይባላል። ሁለተኛው የእህል ቁርባን ግሬን ኦፈሪንግ ሶስተኛው የህብረት ወይም የደህንነት መስዋዕት ፒስ ኦፈሪንግ፣ አራተኛው የኃጢአት መስዋዕት ወይም ሲን ኦፈሪንግ፣ አምስተኛው የመተላለፍ ወይም እና የበደል መስዋዕት ትሬስፓስስ ኦር ኤን ጌልት ኦፈሪንግ ይባላል። እና እነዚህ እንግዲህ በብሉ ኪዳን የሚቀርቡ የመስዋዕት አይነቶች ናቸው። እነዚህን አንድ በአንድ እናያቸዋለን። ስለሚቃጠል መስዋዕት ትንሽ ትርጉሙን ብቻ አይተን እንወጣለን። የሚቃጠል መስዋዕት ማለት በብራይስ ማድረግ ወይም አሰንድ ወይም በጪዝ ውስጥ ወደ ላይ የሚሄድ ጎ አፕ ኢን ስሞክ ቃሉም ኦላ ይባላል። የሚቃጠል መስዋዕት የሚቃጠል መስዋዕት በካይናት ይቀርባል። ከመስዋዕቱም ላይ ዘውትር አይጠፋም ና ሁል ጊዜ ነው የሚቃጠለው። የአሮንና ልጆች እንዲሁም እንዲሁም ብለህ እዘዛቸው የሚቃጠለው መስዋዕቱ ህግ ይህ ነው። የሚቃጠለው መስዋዕት በመሰዊያው ላይ ባለው እንጨት ላይ ሌሊቱን ሁሉ እስኪጸባ ድረስ ይሆናል። እሳቱን በመሰዊያው ላይ ዘውትር ይነዳል። ዘውትር በመሰዊያው ላይ እሳት ይነዳል፣ አይጠፋም ይላል። ስለዚህ የሚቃጠል መስዋዕት ሁል ጊዜ የሚነድ ነው። ሁል ጊዜ የሚቀርብ ነው። ስለሚቃጠል መስዋዕትም ስለ ሌሎቹ መስዋዕትም በሚቀጥለው ጊዜ ሰፋ ባለ ሁኔታ እናያለን። ለዛሬው በዚህ እንጨርሳለን። ባላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ። ይህንን መልእክት መድረስ ያለባቸው ወይንም ሊደርሳቸው ይገባል ለምትሏቸውን ሰዎች ሴር አድርጉላቸው። ወዳችኋለሁ። ባላችሁበት ሰላማችሁ የበዛ ይሁን። ሻለው